ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አንድ ዙ23ን ከጥቅም ውጪ ሲያደርግ ያገዛዙ ኃይል በበኩሉ ባጃጆችን ሲያወድምና እንስሳትን በጥይት ሲቀጥፍ መዋሉ ተዘግቧል። በአዳርቃይና በዛሬማ ከተሰማራው ሰራዊት አብዛኛው መደምሰሱን በላይ ዕዝ ሲናገር፣ የወልቃይት ዘብ ነን የሚሉት ኮረኔል ደመቀ በበኩላቸው ለህወሐትና ተላላኪ ላሏቸው ኃይሎች ማስጠንቀቂያን ሰጥተዋል። አቡነ ሳዊሮስ በቤተ ክህነት በኩል በቢሊዮኖች የሚ ቆጠር ገንዘብን ለመከላከያ ሰራዊት ለግሰዋል የሚለው መረጃ የዕለቱ መነጋገሪያ ሆኗል። ምርጫ ቦርድ ለስምረት ፓርቲ እውቅና ከመስጠቱ በፊት ለ15 ቀናት የሚቆይ የቅሬታ ማመልከቻ ጊዜን ሰጥቷል። ከወለጋ በኩል የተሰማውን ወሳኝ መረጃ ማከለን ሁሉንም መረጃዎች በዝርዝር ወደ እናንተም ምናደርስ ይሆናል። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ስር የሚገኘው ግዙፉ የላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ልዩ ዘመቻ ባደረገው ታላቅ ትንቅንቅ ልዩ ቦታው ቻይና ካምፕ ተብሎ ከሚጠራው ቦታ ላይ ያገዛዙን አንድ ዙ23 ከጥቅም ውጪ ያደረገ ሲሆን በቦታው የነበሩ አራት የሰራዊትን አባላት ሲደመሰሱ ሶስቱ ደግሞ በጥቃቱ ቆስሏል ተብሏል። በተያያዘ መረጃም ጥቅምት 29 ቀን 2018 ዓ.ም በተከዜ ክፍለ ጦር ስር የሚገኘው አምስተኛ ሻለቃ ባደረገው ሌላ ተጋድሎ ከወደ ደላንታ ግለሰብ አይሱዙ እየመጣ የነበረን የጠላት ኃይል ጀጣ ወንዝ ላይ እስኪደርስ በመጠበቅ አምስቱ ሲደመሰሱ ዘጠኙ ቆስለዋል ተብሏል። በዚህ የተናደደው የጠላት ኃይል የአንድ ግለሰብን ባጃጅ አቃጥሎ ሄዷል ሲል የተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ መረጃውን አድርሷል። ከዚሁ ጋር በሚመሳሰል መረጃ ፋሽስቱ አገዛዝ በአንጎት ወረዳም የአንድ ግለሰብን ተሽከርካሪና በርካታ እንስሳቶችን በጭካኔ እንዳወደመ ተነግሯል። ጥቅምት 29 ቀን 2018 ዓ ም የፋሽስቱ ስርዓት አረመኔ ሰራዊት ከ10 በላይ ላም፣ በሬና በጎችን ተኩሶ ሲገድል አንድ ባጃጅን ደግሞ ሙሉ በሙሉ አቃጥሏታል። የአማራ ህዝብ እንስሳቱም፣ እጽዋቱም፣ ንብረቱም ለብልጽግና ስርዓት ጠላት ናቸው ብሎ እየዘመተባቸው የሚገኘው ስርዓት በአንጎት ወረዳ የህዝቡን ንብረት አውድሞ ነዋሪዎችን ለምድሬት መዳረጉም ተነግሯል። የአማራ ያ ህዝብ ህይወቱ ብቻ ሳይሆን ኢኮኖሚውን መውደም አለበት ብሎ የሚያስበው ስብስብ በአጸያፊ ድርጊቱ ቀጥሏል፣ ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ነው። ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ በተዘማ የድል መረጃ ደግሞ የራስ አሞራው ውብነ ሶስተኛ ኮር ድብጠለም ተከዜና ጭና ክፍለ ጦር በጡት ቆራጩ ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን አሳውቋል። ከጥቅምት 26 2018 ዓ.ም እስከ ጥቅምት 29 2018 ዓ.ም ድረስ በነበረው ለአስጨራሽ አውደ ውጊያ በደርዘን የሚቆጠር የስርዓቱን አገልጋይ ሰራዊት ድል አድርገዋል። የአገዛዙ የሰሜን ምዕራብ እዝ ሶስት ክፍለ ጦር ሰራዊት በአዳርቃይና ዛሬማ ቢሰማራም አብዛኛው ሰራዊት መደም እንደሚመሰሱ ሲገለጽ ለአራት ተከታታይ ቀናት በተደረገው በዚህ ላይ አስጨራሹ አውደ ውጊያ ደግሞ ከዘጠና በላይ የጥራት ሰራዊት ሲረግፍ፣ ሰማንያ የነፍሶ ወከፍ ክላሽንኮቭ መሳሪያዎች ደግሞ ምርኮ ተደርገው ገቢ ሆነዋል ተብሏል። ጥቅምት 28 ለሊቱን ደግሞ የድብ ጠለም ተከዜ ክፍለ ጦርን የከበበው ያገዛዙ ሰራዊት ከፍተኛ የሆነ ሽንፈትን አስተናግዷል። በሌሊት በተደረገው አውደውጊያ ቁጥሩ በውል ያልታወቀ ሰራዊት መደምሰሱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ራስ አሞራው ውድነ ሶስተኛ ኮር ድብ ጠለም ተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ ማስገባበኛ እሸቱ መለሰ ተናግሯል። አውደ ውጊያ አሁንም ተጠናክሮ የቀጠለ መሆኑ ሲገለጽ፣ ፋኖ በርካታ ወታደራዊ ቦታዎችን መቆጣጠሩም እየተሰማ ነው። በፋኖ ከፍተኛ ምት ያስተናገደውና አብዛኛው ሰራዊቱ የተደመሰሰበት የብልጽግናው ጡት ቆራጩ ሰራዊት በሰላማዊ ዜጎች ሀብትና ንብረት ላይ ቁሳዊ ጉዳትን አድርሷልም ተብሏል። በሌላ በኩል የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮረኔል ደመቀ ዘውዱ ተናግረዋል። ኮረኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን ያሉ ሲሆን፣ አይ ህግን አንፈልግም አንከተለውም፣ ሰላምንና በጋራ አብሮ መስራትንም አንፈልግም በማለትና ሌሎች ኃይሎችንም በመተማመን በጉልበትና በኃይል መሳሪያንም በማወዛወዝ ማምጣት የምትፈልጉት ነገር ካለ ግን እኛ ወልቃይት ላይነን፣ ሲልም ተደምጧል። እኛም የወልቃይት ዘቦች እንደሌሎች በትንሽ ሳንቲም እና በህወሐት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም፣ የሚለው ኮረኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብሏል። ከህወሐት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን የሚሉት ኮረኔል ደመቀ ለዚህ ደግሞ የአማራ ታጋይነን እያሉ ለህወሐት የተገዙ አሉ ሲሉ ወንጅለው፣ እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲሉ ማቅጣጫቸውን አረጋግጠዋል። ከወደ ወለጋ በኩል በተሰማ መረጃ ደግሞ ምስራቅ ወለጋ ዞን ኪረሙ ወረዳ በአጊን ቀበሌ አገዛዙ ለወራት መሽጎበት የነበረውን ካምፑን ሙሉ በሙሉ ለቆ የወጣ ሲሆን በተመሳሳይ ሐሮ አዲስ ዓለም ከተማም በዚህ ምሽት ጓዙን እየሸከፈ እንደሚገኝ ምንጮች ተናግረዋል። በተመሳሳይ ሆሮ ጉድሩ ወለጋ ዞን አሞሩ ወረዳ ከአጋምሳ ከተማ እየወጣ ሲገኝ፣ ወለጋ የተለያዩ አካባቢዎች ላይ ሰፍሮ የሚገኘው የአገዛዙ ሰራዊት ወደ አፋር እንዲገባ ትዕዛዝ የወረደለት ሲሆን መከላከያ ለቆ በሚወጣባቸው ካምፖች ደግሞ የኦሮሚያ ልዩ ኃይልና ሽምቅ ተዋ ታዋቂዎችን ለመጠቃት እንቅስቃሴ መደረጉ የከተማዋ ምንጮች መረጃቸውን ሰጥተዋል። የተረጋገጠ ተብሎ በተሰራጨ አንድ ሰበር መረጃ ደግሞ በአቡነ ሳዊሮስ የሚመራው ቤተ ክህነትና የአዲስ አበባ አጥቢያዎች ህብረት ለአገዛዙ የሀገር መከላከያ ሰራዊት በቢሊዮኖች የሚቆጠር የገንዘብ ድጋፍ ማድረጋቸው ተጋልጧል። ከጠቅላይ ቤተ ክህነት ብቻ ወደ 200 ሚሊዮን ብር ወጪ ተደርጓል የሚለው መረጃው ከመላው የአዲስ አበባ አድባራት ደግሞ ከዝቅተኛው ደብር 2 ሚሊዮን ከከፍተኛው ደብር ደግሞ እስከ 10 ሚሊዮን ወጪ መደረጉን ተናግሯል። በጥቅሉ 275 አብያተ ክርስቲያናት የተጣለባቸውን ኮታ ወጪ ሲያደርጉ በድምሩ በቢሊዮን የሚቆጠር ነዋይ ተበርክቷል ተብሏል። እና አባ ሳዊሮስ ስራ አስኪያጅ ሆነው የገቡት እንዲህ ያለ ድጋፍ እንዲያደርጉና የምዕመናንን ሞት እንዲያሳልጡ ነው ሲሉ የውስጥ ምንጮች ወቅሰው ተናግረዋል። ምርጫ ቦርድ የአቶ ጌታቸው ረዳን ዴሞክራሲያዊ ስምረት ትግራይ ፓርቲ የምዝገባ ጥያቄ ለህዝብ ይፋ አድርጓል የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካህሳይ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ለህዝብ ይፋ ማድረጉን አስታውቋል ቦርዱ ባወጣው ማስታወቂያ መሰረት የምዝገባ ጥያቄው ያቀረበለት ፓርቲ ዴሞክራሲያዊ ስምረት ትግራይ ወይም ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዴሞክራቲክ ሶሊዳሪቲ ፓርቲ ወይም ሶሊዳሪቲ በመባል ይታወቃል ብለዋል። የብሔራዊ ምርጫ ቦርድ ይህንን ያደረገው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና ና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባሩ 211 መሰረት የፖለቲካ ፓርቲዎች የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን በዚሁ መሰረት በእነ አቶ ጌታቸው ረዳ ካሳይ ዴሞክራሲያዊ ስምረት ትግራይ ወይም ስምረት አሊያም ትግራይ ዴሞክራቲክ ሶሊዳሪቲ ፓርቲ ወይም ሶሊዳሪቲ በሚል ስያሜ የክልላዊ ፖለቲካ ፓርቲ የምዝገባ ጥያቄ ያቀረበ በመሆኑ በአዋጅ ቁጥር 1162 2011 አንቀጽ 68 ንዑስ አንቀጽ 2 ና 3 መሠረት በፓርቲው ስም አርማ ወይም ሌሎች ጉዳዮች ላይ ተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ቀን ጀምሮ ለ14 ቀናት ውስጥ ተቃውሞውን ለቦርዱ ጽሕፈት ቤት እንዲያቀርብ ቦርዱ በማስታወቂያ አሳውቋል። የሶማሊያ የባህር ላይ ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃታቸውን መፈጸማቸው ተዘግቧል። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭኖ ይጓዝ የነበረ የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መውረራቸውም በዘገባዎቹ ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ ምንጮቹ ተናግረዋል። ሄላስ አፍሮዳይት የተባለችው እና በግሪኩ ላስኮማሪን ማኔጅመንት የኩባንያ ስር የምትተዳደረው መርከቧ ከህንድ ሲካ ወደ ደቡብ አፍሪካ ደርባን በመጓዝ ላይ ነበረችም ተብሏል። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ የኢራን የሸራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶማቲክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱ መገናኛ ብዙኃኑ ሲዘግቡ ውለዋል። ክስተቱ የተፈጸመው ከሶማሊያ ሆቢዮ በግምት 550 የባህር ማይል ርቀት ላይና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቅ አካባቢ ላይ ነው። በምላሹም በአፍሪካ ቀንድ የባህር ውንብድናን የሚዋጋው የአውሮፓ አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያ ያለውን መርከቡን አሰማርቷል። በተጨማሪም የጃፓን አይሮፕላንም በአካባቢው የቀኝት በረራን ማካሄዱን ተነግሯል።